ዑርዋ አራሓል ብን ዑትባ የሀዋዛን ጎሳ የሆነ ሰው ለኑዕማን እብኑል ሙንዚር የእሱ ግመል አለ። የንግድ ግመል ሱቅ ዑካብ ይባላል። እነሱ ንግድ የሚለዋወጡበት ትሬድ የሚያደርጉበት ግብይት የሚፈጸምበት ገበያ የዑካብ ገበያ ይባላል። ልክ በተለያየ ቦታ ላይ የቅዳሜ ገበያ የማክሰኞ ገበያ እንደሚባለው የዑካቭ ገበያ የሚባል ቦታ አለ። እዛ ቦታ ላይ ግመሎች፣ የንግድ ግመሎች የተለያዩ እቃዎችን ሽቶ የመሳሰሉ ነገሮችን ጭነው የሚሄዱ ግመሎችን ዑርዋ የሚባለው የሐዋዛን ጎሳ ሰው ዋስትና ይሰጣል። ዋስትና መስጠት ማለት እነኛን ግመሎች ማንም ጎሳ ቢተናኮል እኔ እከላከላለሁ፣ በሙሉ አቅሜ ሙሉ ጎሳ ይዤ ያንን ንብረት እከላከላለሁ። ይህ በጣም የተከበረና ማንም ሰው የማይዳፈረው ጉዳይ ነው። እኔ ኢጃር አድርጌያለሁ ወይም እኔ ጥበቃ ሰጥቻለሁ፣ ዋስትና ሰጥቻለሁ ካለ ያንን ዋስትና የሰጠውን አካል መዳፈር ማለት ያኛውን ጎሳ መንካት ማለት ነው። ግልጽ ነው አለ። የጎሳ ስርዓት ስለሆነ የሚከተሉት ማለት ነው። ከዛ በራብ ብኑ ቀይስ የሚባል የኪናና ጎሳ ሰው ይህንን ዋስትና በሚመለከት ምን አለው? አቱጂሩሃ አላ ኪናና፣ የኪናና ጎሳ ጥቃት እንዳይፈጽም አንተ መከላከል ትችላለህ ዋስትና ትሰጣለህ እንዴ? አለ እሱ ከኪናና ነው። አዎ ከኪናናና ከማንኛውም አካል እከላከላለሁ ብሎ መለሰ።